መኪናና ቤት ተገዛላቸው። የዛሬ ሶስት ወር ገደማ ነበር ኡስታዝ ካሚል ጣሃ እዳ ውስጥ እንደሆነ የተናገረው። በወቅቱ እባካችሁ የተሰበሰበው ገንዘብ በቂ ነው ብሎ ነበር። አምሳ ሎሚ ለአንድ ሰው ሸክም ግን ለአምሳ ሰው ጌጥ ነው እንደሚባለው፣ አሁን ደግሞ የወንድማችን ኡስታዝ ካሚል ጣሃ ሀጃ ተሳክቷል። በሰው እገዛና በሁላችንም ትብብር መኖሪያ ቤትና ዘመናዊ መኪና ተገዝቷል። ማሻላ በዚህ ሄር ስራ የተሰማራችሁ ወንድሞችና እህቶች በሙሉ አላህ ሄር ጀዛችሁን ይክፈላችሁ ይክፈለን። ኡስታዛችንም እንደተለመደው በሙሉ ጊዜ ዳይነት እስላምን ይሄድዋል በማለት ኢንሻላህ በማለት የመረጃ ምንጫችን ሂጂራ ሲዮስ በዚህ መልኩ ሊያስነብብ ችሏል። አጠቃላይ ኡስታዝን በማስመልከት ከዚህ በፊት በተደረገው አጠቃላይ ስብስብ በማስመልከት መኪናና ቤት እንደተገዛላቸው በርካታ የሙስሊም ወንድሞች ደስታቸውን እየገለጹ እንደሚገኙ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘንላቸው የመጣ ነው። ሚኪነኝ ከሚኪታቡንም ፎይነን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኘው። ሰላም ቆዩልኝ።